ሰላም ጤኒስ ጸብሉ ቻና ቤተሰብ ተከታታዮች፣ እንግዲህ በዛሬ ሁለት አሁን ምሽት የደረሰን ዜና ነው። ከፍ ያለው ደሴ እንግዲህ በሀብቴ ወልዴ በተባሎች መካከል በነበረው ተኩስ ልውውጥ እንግዲህ እስከ መጨረሻ መሸኘቱ ተረጋግጧን። በሀብቴ ወልዴ የነው ጥቃት የደረሰበት በበላይነት የሚመራው ደረጀ በላይ፣ ደረጀ በላይ እንግዲህ ሀብቴ ወልዴን እንግዲህ በቀጥታ የሚያዝዘው የበላይ ደረጀ በላይ ነው። በደረጀ በላይ ትዕዛዝ መሰረት እንግዲህ ሀብቴ ወልዴ በከፍ ያለው ደሴ ላይ በወሰደው እርምጃ ነው እስከ መጨረሻው የተሸኘው። ስለዚህ ይህ ወጣ ገባ በጎንደር ላይ እንደ ቆየ ያዝ በፊትም የሚታወሳም በተለይ ደረጀ በላይን በነ ከፍ ያለው ደሴ ላይ እንግዲህ ሲስት እንደነበረ ነው መረጆች የሚያመላክተው። ስለዚህ ደረጀ በላይ እንግዲህ የወታደሮችን የራሱ ፋኖን ትጥቆች በማዘዝ ነው እንግዲህ በሀብቴ ወልዴ አማካኝነት ከፍ ያለው ደሴን እስከ መጨረሻው እንግዲህ እንዲሸኝ ያደረገው። ይሄ የሚያመላክተው እንግዲህ አንድ የሆነ አለመሆን የሚያረጋግጥ ነው። ስለዚህ ለኢትዮጵያ የሚያስፈልጋት ከምንም ከማንም በላይ ሰላም ነው። በንግግር ድርድር ግን ወደ አንድ መምጣት ይቻል ነበረ። ስለዚህ በሁለቶች መካከል እንግዲህ ከፍተኛ ሽኩቻ እንደነበረ መረጃች የሚያመላክተው አስ በፊትም አይተነዋል። ስለዚህ በዛሬ ሁለት እንግዲህ ከፍያለው ደሴ ከፍያለው ደሴ እና በአብቴ ወልዴ መካከል በነበረው ልውውጥ እንግዲህ ከፍያለው ደሴ እስከ መጨረሻው እንግዲህ እንደተሸኘ ነው ተረጋግጦ፣ በተለይ ሀብቴ ወልዴ በደረጀ በላይ እንግዲህ ይታገዝ እንደነበር መረጃዎችም ያመላክታል። ምክንያቱም በበላይነት እንግዲህ የሚያዝዘው ሀብቴ ወልዴ ደረጀ በላይ እንደሆነ ነው የሚታወቀው። ሌላኛው ጉዳይ እንግዲህ ደረጀ ሀብቴ ወልዴ የሚባለው ጋዜጠኛ ወይም የሚዲያ አንቂ የሱን በተመለከተ ጉዳይ ነው ይላችሁ የሚቀርበው። ደረጃ ተወልዴ ማለት እንግዲህ በሚዲያ የሚታወቅ ሰው ነው። የስልሳና እና ዘበለኝ የሚሆን አዛውንት ሰውዬ ነው። ነገር ግን ልጆቼ በጀርመን አንከን ከተማ ላይ ልደቴን እያከበሩ ነው ይላል። በዚህ ውስጥም በውስጥ መስመርም የመልካም ልደት አደር እንኳን ተወለድ የሚል መልእክት ስለላካችሁልኝ ከፍ ያለ ምስጋናዬን አቃርባለሁ ይላል። እኔ በጣም የሚገርመኝ እጅግም ከሚገርመኝ በጣም ይህ ሰው ለአማራ አቆረቆራለሁ ብሎ ለአማራ የሚያቀርበው ሚዲያዎችን ሁሉ እናያቸዋለን። ነገር ግን እሱ በቅልንጦት ልደቱን እያከበረ ነው፣ እኛን ግን አዚ እያፋጀ ያለ ሰው ነው። ስለዚህ እኛ መንቃት አለብን የሚል መልክት ለማስተላለፍ ነው። እሱ ለእኛ አቆረቆራለሁ ብለን ግን እኛን እያጫረሰ በቃላት ያለ እኛ ነው። እሱ ግን የስልሳ ምናምን አመት አዛውንት ልደቱን ከልጆቹ ጋር በቅልንጦት እያከበረ ነው። ስለዚህ እንንቃ። ትልቁ ነገር የሚያስፈልጉ ይሄ ነው። ምክንያቱም አሁን ያለው ትግል ትክክለኛ አለመሆኑን ያመላክታል። ይሄ ብቻ ሳይሆን ደግሞ በተጨባጭ ነው። ለአብነት ማንሳትም ይቻላል። አዚህ በፊት ደረጀ የሚባል እናስታውሳለን በመራው ላይ ህይወቱ እንዴት እንዳለፈ አሁን ደግሞ ከፍ ያለው ደሴ እንዴት እንዳለፈ እያየን ነው። ይሄ የመጣው ደግሞ አቅጣጫውን እየሳተ መሆኑ። ስለዚህ ፋኖ ነው አሁን በዋነኝ ክንፉን የተመታበት ሰዓት መሆኑ ነው። ምክንያቱም አሁን በሶሻል ሚዲያ እንዲህን የምታዩትን ከመግበሄሪ በተለያየ አቅጣጫ የፋኖ ደጋፊ ባዮች አሁን በተለይ ይህን ለጥፎታን ያሳዝናል። በብዙ አይነት አቅጣጫ ይህ የሚያመላክተው ምንድን ነው? ቀጥተኛ ይህ ክንፉን አሁን የተመታበት አቅጣጫ መሆኑ የሚያመላክት ነው። ይህ ደግሞ የሆነው እርስ በርሱ መሆኑ ነው። ግልጽ የሆነው እርስ በርሱ በመሆኑ ማንም ሳይገባ በሁለቱ መካከል ራስ በራሱ ይህ ደግሞ የሚያመላክተው አንድ አቅጣጫ አለመያዙ። ስለዚህ ምንም ቢሆን ምን ለሀገር የሚጠቅማት መጀመሪያ ቁልፍ አንድ የሆነው ሰላም ነው። ለሰላም ደግሞ በንግግር በድርድር ማስማማት ይቻል ነበር። ነገር ግን ይህን አንቀበልም አሻፈር በማለት ግን ሁለቱም አንድ አይነት አቅጣጫ ሳይዙ፣ አንድ ሀሳብ ሳይዙ መጨረሻቸውን እንዲህ በቀላሉ እየተመለከተ ነው ያለ። ስለዚህ አሁንም ቀጣዩ የሚያስፈልገው ቀሪ ወንድሞች በሰላማዊ መንገድ በሰለጠነ መልኩ ከሕዝብ ጋር ቢነጋገሩ፣ ከመንግስት ጋር ቢነጋገሩ ለክልሉም ረፍት ነው። ሲቀጥል ደግሞ ክልሉን መጠበቅ ይችላሉ፣ በሰላማዊ መንገድ ማስተዳደር ይችላሉ። አሁንም በግልጽ እያየነው ነበር። በሶሻል ሚዲያዎች እየተቀባበሉት እያሳዝና ብዙ የፋኖ ደጋፊ ነባሪዎች፣ አፈቀላጤዎች ግን ለፋኖ ግን የማይወግኑ ለራሳቸው ጥቅም ብቻ የሚራመዱ ናቸው። እነዚህ ለአብነት ያነሰው ለምሳሌ ደርጅ አብተወልደ ነው። ይህ ሰው ጀርመን ላይ ከልጆቹ ጋር በኬክ የራሱን ልደት እያከበረ ነው። ለኛ ግን ቃላት ወሮሮልን ይወጣል። አሁን ትልቁ ነገር እዚህ ጋር መማር ያለብን እኛ መባንን አለብን ነው ትልቁ ነገር እዚህ መማር ያለብን ይሄ ነው። እዛ ውጪ ግን በእነሱ በሚግቱን ቃል አማራ መጎዳት የለበትም ቁጥር አንድ መጎዳት የለብንም። ምክንያቱም የተጎዳ ያለ ምስኪኑ ዝቅተኛ ነዋሪው ማህበረሰብ ነው። አሁን ይህ ሰው በትክክለኛ መንገድ ቢኖር የሚጠቅም ለማን ነው? ለክልሉም ለሀገርም የሚጠቅም ሰው ነው። ስለዚህ በሰላም መገብ በሰለጠነ መናገር መደራደር ያስፈልግናል። በሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ ጠብቁኝ ቻው።